በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ፣ ቅን የዋህ፣ ትሁት ሀገር ወዳድ ኢትዮጵያውያን። ዛሬ ላዘጋጀው ያሰብኩት መልእክት የዋልድባ ገዳም አባቶች ለሟቹ ጠቅላይ ሚኒስትር መለስ ዜናዊና ለድርጅታቸው ወያኔ እንዲሁም ለትግራይ ሕዝብ ተልኮ የነበረ መልእክት ነው። የመልእክቱ ርዕስ ወዮ ለትግራይ ይላል። ወዮ ለትግራይ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በትግራይ መንገዶች እየተመላለሳችሁ ሩጡ፣ ተመልከቱም እወቁም፣ በአደባባያዋም ፈልጉ ፍርድን የሚያደርገውን እውነትንም የሚሻውን ሰው ታገኙ እንደሆነ ይቅር እላታለሁ። እነርሱም ሕያው እግዚአብሔርን ቢሉ የሚምሉት በሐሰት ነው። አቤቱ ዐይንህ እውነትን የምትመለከት አይደለችምን? አንተ ቀስፋሃቸዋል፣ ነገር ግን አላዘኑም። ቀጥቅጠሃቸዋል፣ ነገር ግን ተግሣጽን እምቢ አሉ። ፊታቸውን ከድንጋይ ይልቅ አጠንክረዋል፣ ይመለሱ ዘንድ እምቢ አሉ። እኔም የእግዚአብሔርን መንገድ የአምላካቸውን ሕግ አላወቁምና እነዚህ በእውነት ድሆችና ሰነፎች ናቸው። ወደ ታላላቆቹም ካህናትና ጳጳሳት ይሄዳለሁ። እነግራቸውም፣ አለው የእግዚአብሔርን መንገድ የአምላካቸውን ሕግ ያውቃሉና አለው። እነዚህ ግን ቀንበሩን በአንድነት ሰብረዋል፣ እስራቱንም ቆርጠዋል። ስለዚህ ኀጢአታቸው በስቷል እና የክዳታቸውም ብዛት ጸንቷል እና ስለዚህ አንበሳ ከዱር ወጥቶ ይሰብራቸዋል፣ የብርሃም ተኩላ ያጠፋቸዋል፣ ነብርም በከተማቸው ላይ ይተጋል። ከዚያም የሚወጣ ሁሉ ይነጠቃል። ትግራይ ሆይ በእነዚህ ነገሮች ይቅር የምልሽ እንዴት አድርጌ ነው? ልጆችሽ ትተውኛል፣ አማልክትም ባልሆኑ ምለዋል። ካጠገብኳቸው በኋላ አመነዘሩ፣ በጋለሞቶቻቸውም ቤት ተሰበሰቡ። እንደ ተቀለቡ ፈረሶች ሆኑ፣ እያንዳንዳቸውም ከባልንጀሮቻቸው ሚስቶች ኋላ አሽካኩ። በውኑ ስለ እነዚህ ነገሮች አልቀስፍምን? ይላል እግዚአብሔር ነፍሴስ እንደዚህ ባለ ሕዝብ ላይ አትበቀልምን? የትግራይ ልጆች እጅግ ወንጅለዋል ይላል እግዚአብሔር። እነሱም ክፉ ነገር የማይመጣብንም ሰይፍንና ራብንም አናይም ይላሉ። ስለዚህም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ትግራይ ሆይ እነሆ ሕዝብን ከሩቅ አመጣባችኋለሁ። ኀያል ጥንታዊ ሕዝብ ነው፣ ቋንቋቸውንም የማታውቀው የሚናገሩትንም የማታስተውለው ሕዝብ ነው። የሰይፋቸውም ሰገባ እንደ ተከፈተ መቃብር ነው። ሁሉም ኃያላን ናቸው። መከርህንና እንጀራህን ይበላሉ፣ ወንዶችና ላሞችህንም ይበላሉ፣ በለስህንም ይበላሉ። የምትታመናቸውን የተመሸጉ ከተሞችን በሰይፍ ይደበድባሉ። እንደዚህ ይሆናል። እናንተ አምላካችን እግዚአብሔር ይህን ነገር ሁሉ ስለምን አደረገብን ብትሉ፣ እናንተ እንደ ተዋችሁኝ በአገራችሁም ሌሎችን አማልክት እንዳመለካችሁ እንዲሁ ለእናንተ ባልሆነ አገር ለሌሎች ሰዎች ትገዛላችሁ። እናንተ ሰነፎች፣ ልበቢሶች፣ አይን እያላችሁ የማታዩ ጆሮም እያላችሁ የማትሰሙ የትግራይ ሕዝብ ሆይ ይህን ስሙ። በውኑ እኔን አትፈሩምን? ምን ከፊቴ ሳትደነግጡም? ይላል እግዚአብሔር። በእናንተ መካከል ክፉዎች ሰዎች ተገኝተዋል። እንደ አጥማጆቹም ያደባሉ፣ ወጥመድንም ይዘረጋሉ፣ ሰዎችንም ያጠምዳሉ። ቀፎ ወፎቹን እንደሚሞላ እንዲሁም ቤታቸው ሽንገላን ሞልታለች። እንዲሁም ከብረዋል፣ ባለጠጎችም ሆነዋል፣ ወፍረዋል፣ ሰብተውማል፣ ክፋታቸውንም ያለልክ አብዝተዋል። የድሃ አደጎች ነገር መልካም ፍርድ አልፈረዱላቸውም። በውኑ ስለ እነዚህ ነገሮች አልቀስፍምን? ይላል እግዚአብሔር። ነፍሴስ እንደዚህ ባለ ሕዝብ ላይ አትበቀልምን? የምታስደንቅና የምታስደነግጥ ነገር በምድር ላይ ሆናለች። ጳጳሳት በሐሰት ይናገራሉ፣ ካህናትም በእነዚህ እጅ ይገዛሉ፣ ህዝቡም እንዲህ ያለውን ነገር ይወዳሉ። ከፍጻሜውስ ምን ታደርጋላችሁ? እናንተ የትግራይ ልጆች ክፉ ነገር ታላቅም ጥፋት ከሰሜን ይጎበኛልና ከትግራይ ሽሹ። እግዚአብሔር እንዲህ ይላልና ዛፎቿን ቁረጡ፣ በከተማ አፈርን ደልድሉ። ትግራይ የምትቀሰፍናትና መካከሏ ሁሉ ግፍ ብቻ ነው። ከጉድጓዷ ውሃ እንደሚፈልቅ እንዲሁ ክፋቷ ከእርሷ ዘንድ ይሰማል። ደዌና ቁስልም ሁል ጊዜ በፊቴ አለ። ትግራይ ሆይ፣ ነፍሴ ከአንቺ እንዳትለይ፣ አንቺንም ባድማና ወና እንዳላደርግሽ ተግሣጽን ተቀበይ። ትሰማኝ ዘንድ ለማን እናገራለሁ? ለማንስ አስጠነቅቃለሁ? እነሆ ጀሯቸው ያልተገረዘች ናት፣ ለመስማትም አይችሉም። እነሆ የእግዚአብሔር ቃል ለስድብ ሆኖባቸዋል ደስም አያሰኛቸውም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ስስትን ያስባሉና ከጳጳሳት ጀምሮ እስከ ካህናት ድረስ ሁሉ በተንኮል ያደርጋሉና ሰላም ሳይሆን ሰላም ሰላም ይላሉ። ርኩሰት ነገር ስለ ሰሩ አፍረዋልን? ምንም አላፈሩም፣ እፍረትንም አላወቁም። ስለዚህ ከሚወድቁ ጋር ይወድቃሉ፣ በጎበኛዋቸው ጊዜ ይዋረዳሉ፣ ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመች አባቶቻችሁን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉ። እነሆ በዚህ ሕዝብ ፊት እንቅፋቶችን አደርጋለሁ፣ አባቶችና ልጆች በአንድነት ይሰናከሉባቸዋል፣ ጎረቤትና ባለንጀራም ይጠፋሉ። እነሆ ሕዝብ ከሰሜን አገር ይነሳል። ቀስትንና ጦርን ይይዛሉ፣ ጨካኞች ናቸው፣ ምሕረትም አያደርጉም። ድምፃቸው እንደ ባሕር ይተማል፣ በፈረሶችም ላይ ይቀመጣሉ። የትግራይ ሴት ሆይ ማቅ ልበሺ፣ በአመድም ውስጥ ተንከባለይ። አጥፊ በላይሽ በድንገት ይመጣል። በአንድያ ልጅ እንደሚደረግ ልቅሶ፣ መራራ ልቅሶ አልቅሺ። የትግራይ ሕዝብ ሆይ እነሆ በማትረቡበት በሐሰት ቃል ታምናችኋል። ትሰርቃላችሁ፣ ትገድላላችሁ፣ ታመነዝራላችሁ፣ በሐሰትም ትምላላችሁ፣ የማታውቋቸውንም እንግዶች አማልክት ትከተላላችሁ። መታችሁም ስሜን በተጠራበት በዚህ ቤት በፊት የቆማችሁ ይህንን አስጸያፊ የሆነ ነገር ሁሉ አላደረግንም አላችሁ። ይህ ስሜ የተጠራበት ቤት በዐይናችሁ የሌቦች ዋሻ ሆኗልን? እነሆ አይቻለሁ ይላል እግዚአብሔር። የዚህ ህዝብ ሬሳ በሰማይ ወፎችና ለምድር አራዊት መብል ይሆናል፣ የሚያስፈራራቸውም የለም ምድሪቱም ባድማ ትሆናለችና። የዚህ ህዝብ ሬሳ በሰማይ ወፎችና ለምድር አራዊት መብል ይሆናል፣ የሚራራላቸውም የለም ምድሪቱም ባድማ ትሆናለችና። ከትግራይ ከተሞች አደባባይ የዕልልታን ድምፅና የደስታን ድምፅ፣ የወንድ ሙሽራን ድምፅና የሴት ሙሽራን ድምፅ አጠፋለሁ። እግዚአብሔር እንዲህ ይላል። የወደጉ አይነሱምን? የሳተስ አይመለስምን? እንግዲህ የትግራይ ህዝብ ዘወትር ስለምን ወደ ኋላው ይመለሳል? ተንኮልን ይዟል፣ ሊመለስም እምቢ ብሏል። አዳመጥኩ ሰማሁም፣ ቅንን ነገር አልተናገሩም። ማናቸውም ምን አድርጌአለሁ ብሎ ከክፋቱ ንስሐ የገባ የለም። ወደ ሰልፍም እንደሚሮጥ ፈረስ እያንዳንዱ በየመንገዱ ይሄዳል። ሽመላ በሰማይ ጊዜዋን አውቃለች፣ ዋኖስ፣ ጨረባ ዋልያም የመምጣታቸውን ጊዜ ይጠብቃሉ። የትግራይ ህዝብ ግን የእግዚአብሔርን ፍርድ አላወቀም። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይህን ወዮ ለትግራይ የተሰኘውን መልእክት ከዋልድባ ገዳም አባቶች ለሟቹ ጠቅላይ ሚኒስትር መለስ ዜናዊና ለድርጅታቸው ወያኔ እንዲሁም ለትግራይ ህዝብ ተልኮ የነበረ መልእክት ነው። የመረጃ ምንጫችን የኢትዮጵያ ኦርቶዶክስ ተዋህዶ አርበኞች የሚል ድህረ ገጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ? ቅን የዋህ ትሁት ሀገር ወዳድ ኢትዮጵያውያን ዛሬ ላዘጋጀው ያሰብኩት መልእክት የዋልድባ ገዳም አባቶች ለሟቹ ጠቅላይ ሚኒስትር መለስ ዜናዊና ለድርጅታቸው ወያኔ እንዲሁም ለትግራይ ሕዝብ ተልኮ የነበረ መልእክት ነው። የመልእክቱ ርዕስ ወዮ ለትግራይ ይላል። ወዮ ለትግራይ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በትግራይ መንገዶች እየተመላለሳችሁ ሩጡ ተመልከቱም እወቁም በአደባባይዋም ፈልጉ ፍርድን የሚያደርገውን እውነትንም የሚሻውን ሰው ታገኙ እንደሆነ ይቅር እላታለሁ እነርሱም ሕያው እግዚአብሔርን ቢሉ የሚምሉት በሐሰት ነው አቤቱ አይንህ እውነትን የምትመለከት አይደለችምን አንተ ቀስፋሃቸዋል ነገር ግን አላዘኑም ቀጥቅጥሃቸዋል ነገር ግን ተግሣጽን እምቢ አሉ ፊታቸውን ከድንጋይ ይልቅ አጠንክረዋል ይመለሱ ዘንድ እምቢ አሉ። እኔም የእግዚአብሔርን መንገድ የአምላካቸውን ሕግ አላወቁምና እነዚህ በእውነት ድሆችና ሰነፎች ናቸው። ወደ ታላላቆቹም ካህናትና ጳጳሳት እሄዳለሁ እነግራቸውም፣ አለው የእግዚአብሔርን መንገድ የአምላካቸውን ሕግ ያውቃሉና አለው። እነዚህ ግን ቀንበሩን በአንድነት ሰብረዋል፣ እስራቱንም ቆርጠዋል። ስለዚህ ኀጢአታቸው በዝቷልና የክዳታቸውም ብዛት ጸንቷል እና ስለዚህ አንበሳ ከዱር ወጥቶ ይሰብራቸዋል። የብርሃም ተኩላ ያጠፋቸዋል። ነብርም በከተማቸው ላይ ይተጋል። ከዚያም የሚወጣ ሁሉ ይነጠቃል። ትግራይ ሆይ፣ በእነዚህ ነገሮች ይቅር የምልሽ እንዴት አድርጌ ነው? ልጆችሽ ትተውኛል፣ አማልክትም ባልሆኑ ምለዋል። ካጠገብኳቸው በኋላ አመነዘሩ፣ በጋለሞቶቻቸውም ቤት ተሰበሰቡ፣ እንደ ተቀለቡ ፈረሶች ሆኑ። እያንዳንዳቸውም ከባልንጀሮቻቸው ሚስቶች በኋላ አሽካኩ። በውኑ ስለ እነዚህ ነገሮች አልቀስፍምን ይላል እግዚአብሔር፣ ነፍሴስ እንደዚህ ባለ ሕዝብ ላይ አትበቀልምን? የትግራይ ልጆች እጅግ ወንጅለዋል ይላል እግዚአብሔር። እነሱም ክፉ ነገር የማይመጣብንም ሳይፍንና ራብንም አናይም ይላሉ። ስለዚህም የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ትግራይ ሆይ እነሆ ሕዝብን ከሩቅ አመጣባችኋለሁ። ሃያል ጥንታዊ ሕዝብ ነው። ቋንቋቸውንም የማታውቀው የሚናገሩትንም የማታስተውለው ሕዝብ ነው። የሰይፋቸውም ሰገባ እንደ ተከፈተ መቃብር ነው። ሁሉም ሃያላን ናቸው። መከርህንና እንጀራህን ይበላሉ። ወንዶችና ላሞችህንም ይበላሉ። በለስህንም ይበላሉ። የምትታመናቸውን የተመሸጉ ከተሞችን በሰይፍ ይደበድባሉ። እንደዚህ ይሆናል። እናንተ አምላካችን እግዚአብሔር ይህን ነገር ሁሉ ስለምን አደረገብን? ብትሉ እናንተ እንደተዋችሁኝ በአገራችሁም ሌሎችን አማልክት እንዳመለካችሁ እንዲሁ ለእናንተ ባልሆነ አገር ለሌሎች ሰዎች ትገዛላችሁ። እናንተ ሰነፎች፣ ልበቢሶች አይን ዐይን እያላችሁ የማታዩ ጆሮም እያላችሁ የማትሰሙ የትግራይ ሕዝብ ሆይ ይህን ስሙ። በውኑ እኔን አትፈሩምን? ከፊቴስ አትደነግጡም? ይላል እግዚአብሔር። በእናንተ መካከል ክፉዎች ሰዎች ተገኝተዋል። እንደ አጥማጆቹም ያደባሉ፣ ወጥመድንም ይዘረጋሉ፣ ሰዎችንም ያጠምዳሉ። ቀፎ ወፎቹን እንደሚሞላ እንዲሁም ቤታቸው ሽንገላን ሞልታለች። እንዲሁም ከብረዋል፣ ባለጠጎችም ሆነዋል፣ ወፍረዋል፣ ሰብተውማል። ክፋታቸውንም ያለ ልክ አብዝተዋል። የድሃ አደጎች ነገር መልካም ፍርድ አልፈረዱላቸውም። በውኑ ስለ እነዚህ ነገሮች አልቀስፍምን? ይላል እግዚአብሔር። ነፍሴስ እንደዚህ ባለ ሕዝብ ላይ አትበቀልምን? የምታስደንቅና የምታስደነግጥ ነገር በምድር ላይ ሆናለች። ጳጳሳት በሐሰት ይናገራሉ፣ ካህናትም በእነዚህ እጅ ይገዛሉ፣ ሕዝቡም እንዲህ ያለውን ነገር ይወዳሉ። ከፍጻሜውስ ምን ታደርጋላችሁ? እናንተ የትግራይ ልጆች፣ ክፉ ነገር ታላቅም ጥፋት ከሰሜን ይጎበኛልና ከትግራይ ሽሹ። እግዚአብሔር እንዲህ ይላልና ዛፎቹን ቁረጡ በከተማ አፈርን ደልድሉ። ትግራይ የምትቀሰፍናትና መካከሏ ሁሉ ግፍ ብቻ ነው። ከጉድጓዷ ውሃ እንደሚፈልቅ እንዲሁ ክፋቷ ከእርሷ ዘንድ ይሰማል። ደዌና ቁስልም ሁልጊዜ በፊቴ አለ። ትግራይ ሆይ ነፍሴ ከአንቺ እንዳትለይ፣ አንቺንም ባድማና ወና እንዳላደርግሽ ተግሣጽን ተቀበይ። ትሰማኝ ዘንድ ለማን እናገራለሁ? ለማንስ አስጠነቅቃለሁ? እነሆ ጆሮአቸው ያልተገረዘች ናት፣ ለመስማትም አይችሉም። እነሆ የእግዚአብሔር ቃል ለስድብ ሆኖባቸዋል፣ ደስም አያሰኛቸውም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ስስትን ያስባሉና፣ ከጳጳሳት ጀምሮ እስከ ካህናት ድረስ ሁሉ በተንኮል ያደርጋሉና፣ ሰላም ሳይሆን ሰላም ሰላም ይላሉ። ርኩሰት ነገር ስለ ሠሩ አፍረዋልን? ምንም አላፈሩም፣ እፍረትንም አላወቁም። ስለዚህ ከሚወድቁ ጋር ይወድቃሉ፣ በጎበኛዋቸው ጊዜ ይዋረዳሉ፣ ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመች አባቶቻችሁን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉ። እነሆ በዚህ ህዝብ ፊት እንቅፋቶችን አደርጋለሁ፣ አባቶችና ልጆች በአንድነት ይሰናከሉባቸዋል፣ ጎረቤትና ባለንጀራም ይጠፋሉ። እነሆ ሕዝብ ከሰሜን አገር ይነሣል፣ ቀስትንና ጦርን ይይዛሉ፣ ጨካኞች ናቸው፣ ምሕረትም አያደርጉም። ድምፃቸው እንደ ባሕር ይተማል፣ በፈረሶችም ላይ ይቀመጣሉ። የትግራይ ሴት ሆይ ማቅ ልበሺ፣ በአመድም ውስጥ ተንከባለይ፣ አጥፊ በላይሽ በድንገት ይመጣል። በአንድያ ልጅ እንደሚደረግ ልቅሶ፣ መራራ ልቅሶ አልቅሺ። የትግራይ ሕዝብ ሆይ እነሆ በማትረቡበት በሐሰት ቃል ታምናችኋል። ትሰርቃላችሁ፣ ትገድላላችሁ፣ ታመነዝራላችሁ፣ በሐሰትም ትምላላችሁ፣ የማታውቋቸውንም እንግዶች አማልክት ትከተላላችሁ። መታችሁም ስሜም በተጠራበት በዚህ ቤት በፊት የቆማችሁ ይህንን አስጸያፊ የሆነ ነገር ሁሉ አላደረግንም አላችሁ። ይህ ስሜ የተጠራበት ቤት በዐይናችሁ የሌቦች ዋሻ ሆኗልን? እነሆ አይቻለሁ፣ ይላል እግዚአብሔር። የዚህ ሕዝብ ሬሳ በሰማይ ወፎችና ለምድር አራዊት መብል ይሆናል የሚያስፈራራቸውም የለም ምድሪቱም ባድማ ትሆናለችና። የዚህ ሕዝብ ሬሳ በሰማይ ወፎችና ለምድር አራዊት መብል ይሆናል የሚራራላቸውም የለም ምድሪቱም ባድማ ትሆናለችና። ከትግራይ ከተሞች አደባባይ የእልልታን ድምፅና የደስታን ድምፅ የወንድ ሙሽራን ድምፅና የሴት ሙሽራን ድምፅ አጠፋለሁ። እግዚአብሔር እንዲህ ይላል። የወደቁ አይነሱምን የሳተስ አይመለስምን? እንግዲህ የትግራይ ሕዝብ ዘወትር ስለምን ወደ ኋላው ይመለሳል? ተንኮልን ይዟል፣ ሊመለስም እምቢ ብሏል። አዳመትኩ ሰማሁም፣ ቅንን ነገር አልተናገሩም። ማናቸውም ምን አድርጌአለሁ ብሎ ከክፋቱ ንስሐ የገባ የለም። ወደ ሰልፍም እንደሚሮጥ ፈረስ፣ እያንዳንዱ በየመንገዱ ይሄዳል። ሽመላ በሰማይ ጊዜዋን አውቃለች፣ ዋኖስ፣ ጨረባ ዋልያም የመምጣታቸውን ጊዜ ይጠብቃሉ። የትግራይ ሕዝብ ግን የእግዚአብሔርን ፍርድ አላወቀም። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይህን ወዮ ለትግራይ የተሰኘውን መልእክት ከዋልድባ ገዳም አባቶች ለሟቹ ጠቅላይ ሚኒስትር መለስ ዜናዊና ለድርጅታቸው ወያኔ እንዲሁም ለትግራይ ሕዝብ ተልኮ የነበረ መልእክት ነው። የመረጃ ምንጫችን የኢትዮጵያ ኦርቶዶክስ ተዋህዶ አርበኞች የሚል ድህረ ገጽ ነው።